ራስ ማያ ተከታታይ የራዲዮ ድራማ ከአሜሪካ ምዕራፍ 3 ክፍል 29። ውድ ፕሮግራማችን ተከታታዮች በክፍል 28 ፕሮግራማችን ይርዳው በአገቱ በኩል የታዘዘውን ቃል ለመፈጸም ዘላለምን አሜሪካ ድረስ ማምጣቱን አጫውቶናል። በሌላ በኩል ዘላለም ከየት እንደሚመጣ የማታውቀውን ፖስታ በቤቷ ተከምሮ ህይወት ተመልክታለች። ክንፉና እናቱ ወይዘሮ 50 አለመግባባታቸው እንደቀጠለ ነው። ጎረምሳው ሚኪም አሜሪካ እንዳሰበው አልተመቸችውም። በቀጣይስ ምን ይፈጠር ይሆን? መልካም ፕሮግራም ይሆንላችሁ። ራስ ማያ ተከታታይ የራዲዮ ድራማ ክፍል 29። ድርሰትና ዝግጅት አበባየው ታደሰ፣ ቅንብር አምባው ደሳሌ። አቤት እንዴ፣ ምን ሆነሃል? ምን ሆንኩ? ዝም ብለህ ቁጭ ትላለህ። ታዲያ ምን አለበት? ቤቴ ነው ያለሁት አይደል? እሱማ ቤትህ ነው። ታዲያ ምንድን ነው ችግሩ? አሁንም የዘላለም ነገር ነው የሚያስተክዝህ? ተይወት ግን ተይ። እንዴ፣ ምን ሆንክ? የዘላለም ነገር ለምን ያሳስበኛል? ለምን ያስተክዘኛል? ያው በእሷ ምክንያት አይደል ከጓደኞች ጋር ጸቡ የተፈጠረው? የራሱ ጉዳይ ነው። እኔ ከኤርዳው ጋር አብሬ አልተፈጠርኩ። ከሆነ ይሆናል፣ ከቀረ ይቀራል። አኖረኝ እንዲ። ታዲያ ምን ሆነሃል? ተው እባክሽ አንቺ አትረጅኝም። እኔ አልረዳህም? እንዲ የልጃችን መምጫ መቃረቡ አሰጋህ እንዴ? ለምን እሰጋለሁ? እየጠየቅኩ እኮ ነው እኮ። ለምን እሰጋለሁ? እንደውም ምናፍቀዋለሁ እንጂ ከሆነ ጥሩ ባሻ፣ እንኳን ሴት ልጅ ሀብት ይዛ ነው የምትመጣው ሲሉ ነበር። እኔም እንዳፎት ያደርግልኝ ብዬ ሀብቴን እየጠበቅኩ ነው። አወራችሁ እንዴ? ሰሞኑን እንዳንቹ ተቀምጬ ሲያገኙኝ፣ ምነው ተከስክ ወይተኛ ተኛ ወይ ጓደኞች ጋር ሂድ እንደለመድከው ሲሉኝ ነበር። አይ አባዬ መቼም ዝም ማለት አይችልም። የሚገርሙ ሰው ናቸው። እውነትም ድንጋይም ቢሆን ያናግራል። እንዴት? ለነገሩ ይኸው አንተም ባሻልከው አይደል? ታዲያ ማን ነው እምላችሁ? እሱ ራሱ እንጂ ከኔ ጋር ስታወራ ግን አባትሽ ሽማግሌው ሰውየው ነበር የምትለው? ባለፈው ስናወራ ፋዘር አልኳቸውና ሁለተኛ ፋዘር እንዳትለኝ ደስ አይለኝም አሉ። አንተኑ ታዲያ ማውራታችሁ ደስ ይላል። በተለይ ልጃችን በምትመጣበት ሰዓት ጫና ስለሚበዛ ስትረስ የሚፈጥሩ ነገሮችን መቀነስ ያስፈልጋል። ሀብታሟ ልጃችን ስትመጣ፣ አዎ ሴት ልጅ ቤት ታደምቃለች። ብርሃን ነች፣ ፍቅር ነች እንጂ ሀብቱን እንኳን እንዴት ሴት ልጅ ስትወለድ ሀብት አብሮ የሚመጣ ቢሆንማ ስንት የሀገሬ እናቶች በሴት ልጅ ተሞልተው ደሀ ባልሆኑ ነበር። እና የባሻን ንግግር መቃወምሽ ነው? አላልኩም፣ አልሽ እንጂ እነግራቸውና ምላሹን ከራሳቸው ትሰሚያለሽ። ወይኔ ጉድ! እንኳን ለዚያ በቃ። ግድ የለም አንተ ለሱ ነግረኸው፣ እኔን ሞግተኝ። ግን ደግሞ አስብ፣ ምኑ ህይወቴ ልክ ናት እኮ ብሎ ወደ አንተ ቢዞር ችለህ ልትቀበለው፣ እሱም ፍሪ ልኝ። በቃ ወደ ፓርክ ልወጣ ነው። ብቻሽን ምን ሆን አለው። ለነገሩ ሶፊን በመከራ ወት ውቼ እየመጣሁ ነው ብላኛለች። ጥሩ። እኔም እስቲ አሸናፊን ላግኘው ይሻላል። ወጣ ብለህ ና ሰርቼል ለኔ? አዎ ወይ ለምን ብለሽ? ምን አለበት እሱማ? ምንም የለበትም። አስቸገርኩሽ፣ እንጂ አረ ምን ችግር አለ? ለኔ ከሰራሁት ላይ ነው ቀንሽ ያመጣውል። ደስ ይላል። ምኑ ነው ሼ ማድረጉ ታዲያ። ይሄ ሁሉ ምንድን ነው? ይሄ አነስ ያለው ለዛሬ ምሳ ነው። ይሄኛው ደግሞ ቤት ወስደሽ ፍሪጅ ውስጥ አስቀምጠውና የቀነስክት ትበላለ። የሳምንት ምግቤን አዘጋጀሽልኛ? በጣም ነው የማመሰግነው ነገርኩ እኮ ለራሴ ከሰራሁት ነው የቀነስኩልህ። ላንተ ብዬ ክችል አትገባው። እሱን ስ ማናየ የማናውቅበትን ክችን ገብተን ስንንደፋደፍ አይደል እንዴ የምንውለው? እሱ ይሻላል ባክ። ተገዝቶ የሚበላ ምግብ ከበዛ ለጤና ጥሩ አይደለም። እኔ ግን የምፈራው እሱን አይደለም። ምንድን ነው አንተ የምትፈራው? እጅሽን ለምጄ እኔ የምሰራው እንዳያስጠላኝ ነው። ታዲያ አንተ ወደደው እንጂ እኔ እሰራልሃለሁ። አመሰግናለሁ። ታዲያ መቼ ነው ቤትሽ የምትጋብዥኝና በአንድ ሳህን የምንበላው? በአንድ ሳህን አይቻልም። ሳይሆን ይቻላል። እስኪ አመልህ እየታየ ይሆናል። አመሌን እስካሁን አላወቅሽም እንዴ? አንተ የኔን አመል አውቅኸዋል ይመስለኛል። አየህ፣ አላወቅከውም ይመስለኛል ነው ያልከው። ያወቅኩ ስለሚመስለኝ ነው። ቢሆንም እርግጠኛ አልሆንክም። እርግጠኛ ለመሆን ደግሞ ጊዜ ያስፈልጋል። ስለዚህ የኔን አመል ለማወቅ ተጨማሪ ጊዜ ያስፈልግሻል ማለት ነው እንደዛ ማለት ነው ይሁን ቅር አይልህም አይደል አረ በፍጹም እኔ አሁን የማውቀው ሶስት ነገሮች በመሰረታዊ ሁኔታ እንደሚያስፈልጉኝ ነው ምንድን ናቸው ሶስቱ ነገሮች ስራ አንድ ትምህርት ሁለት ሰላም ሰላም ምን ሰላም አንቺ ከሚያስፈልጉኝ ነገሮች ውስጥ ሶስተኛው አንቺ ነሽ ዘው ድሙት ሰላም ትሙት ምን ነው አይ ምንም አትናደድብኝና እኔ እኮ ራሴን ፈላጊ እንደሌላት ብርሃንና ጨለማን እየቆጠረች ገንዘብ ሰርታ ወደ ቤተሰቧ የምትልክ እንደ አንድ እንግልት ሴት ነው የምቆጥረው። አዝናለሁ ሰላም፣ ያ እንዲሰማች ስለሆንሽ። አየሽ አእምሮሽ ተጋርዶ በስራና በምኝታ ብቻ ስለተያዘ ሌላ ነገር ከውስጥሽ እየጠፋ እየራቀ መጥቶ ወጣትነትሽን፣ እድሜሽን፣ ውበትሽን አስለስቶሻል። ውበቱን እንኳን ተው፣ ቆንጆ እኮ ነሽ ሰላም፣ ሰላሜ። ኧረ ተው ዘውዱ፣ እውነቴን ነው ለዚያውም ልድመቅ ብለሽ ሳትጨማመሪበት በተፈጥሮሽ ብቻ ውብ የሆንሽ። ተው አታሳፍሪኝ። ደግሞ እንደ ሱስ ተፍሬ የበለጠ ታምሪያለሽ። እረ ወይዬ! ጉዴ ተነስቸን የሚሄድል? እኔን ለማን ጥለሽ የባሻንስ ቁጣ የምትችው ይመስልሻል? ለምን ባሻ ጥለሽን? ብትሄጅ ለሳቸው ነው የምናገረው። ባሻዬ፣ እንዴት አድርጌ ያደራሁትን ልወጣ? ልጅቱ አስቸጋሪውና ጥላኝ ሄዳለች እላችኋለሁ። ደቅ አደረገች ነዋ የሚሉ አይመስለኝም። ያችን ልዩ ሳቃቸውን አስቀድመው ታዲያ ጃን ለቀማ ታደርግም። ምን ያፈዝሃል? ኦፊሰርነት ለወሬ ብቻ ነው እንዴ? በእኛ ጊዜ ቢሆን ብለው ታሪካቸውን ይቀጥሉልኝ ነበር። ጠፋለሁ ብለሽ ነው? አረ ጠፋሽ። ያስለመድሽኝንም ዋክ መቼ መጥተሽ ታውቂያለሽ? ዝም ብዬ ከራሴ ጋር እየተጫወትኩ ትላንትን እያሰብኩ እየተመሰጥኩ። ከፋሽ አይደል? አይ መከፋትስ አልከፋኝም። መከፋትን አልፌዋለሁ። እሱን ከልጅነት ጀምሮ ተፈትኜ ተሻግሬዋለሁ። አዝናለሁ የኔ ቆንጆ። አትዘኝ። አንቻውን የምታዝኝበት ሰዓት እኳ አይደለም። ልዘን እንጂ ሶፍዬ የሳቄ ምንጭ ፈገግታ አንቺ እኮ ነሽ። አንቺን ደብሮሽ እያየው ለምን አላዝንም? ህውዬ ሙት መደብር እኮ አይደለም ከራስ ጋር መጫወት። በዩ ይርዳውን አገኘሽው? አይ አላገኘሁት። በቃ ተጣላችሁ? ለምን እንጣላለን? ታዲያ አንጣላም? ይርዳው ጥሩ ልጅ ነው። ማለቴ ጥሩ ሰው ነው። ምንድን ነው ለውጡ? ልጅ እና ሰው? አዎ በቃ እኔ ና እሱ ማለት ነው። እሱ ሰውዬ ነው። አራት የኢትዮጵያ መንግስታትን ጠንቅቆ የሚያቅ በለው ኑሮውን በጥንቃቄና በሚስጥር የሚመራ። አንችስ? እኔ ማ እንደምታየኝ የሚያሳርፈኝ ቅርንጫፍ ያገኘው ከመሰለኝ መብራሪን ትቼ ቁጭ ለማለት የመሞክር ብኮኖፍ የኔማር ማር ቅርንጫፏ የሚሰበር ከመሰለኝ ደግሞ እንደገና የሚበር የእለት ምግቤን ፍለጋ በየቀኑ መድከም ያለብኝ ይርዳው ግን ጥንቅቅ ያለ ሰውዬ ነው። ፖለቲካውም ማህበራዊ ህይወቱም የገባው መጠላለፉን መሽሎክሎኩን፣ የሚያውቅበት ገራገር መስሎ ብልጥ የሆነ ወደ ፈለገበት መብራር የሚችል የሚያርፍበት ቅርንጫፍ የማያስፈልገው በራሱ ግንድ ሆኖ ሌሎች ሊያርፉበት የሚችሉ ሰውዬ ነው። አንቺም እኮ ለራስሽ ግንድ መሆን ትችያለች ሶፊዬ። አልቻልኩም። አይደለም ግንድ ለመሆን ደህና ቅርንጫፍ ላይ በአግባቡ ማረፍ አልቻልኩ። ቀና አልኩ ስል እሰበራለሁ፣ ጠነከርኩ ስል እደክማለሁ። ፌል ፌል ፌል ፌል ባለፈው የአዲስ አበባ ታሪክ ይነግርሽ የለ? አዎ። ከዛ ብን ብዬ ወደ አረብ ሀገር አልሄድኩም ሊባንን? አዎ። እሺ እንዳልኩሽ በስሜት ነው፣ ተነስቼ ሄድኩትና ምንም ዝግጅት አልነበረኝም። ምን ታደርጊ ያ ክፉ ከሚገልሽ ነበራ ነበር። አንዱን ክፉ ሳያልፍ ሌላ ክፉ ደግሞ መጣብኝ እንጂ። እዛም ነገርኩሽ እኮ ይውዬ፣ እጣ ክፍል የሚባል ነገር ውሸት እንዳይመስልሽ። አንዳንዶቻችን የትም እንዴትም እንፈጠር ለፈተና ለትግል እንመረጣለን። የበረታን እየጠነከርን ስናልፍ፣ ያቃተን እንወድቃለን። ይኔ ማራ አንቺ ግን ጠንካራ ነሽ። ጠንካራማ ባሉን መቼ፣ እዚህ ስደርስ ነበር። ለምን ይዋሻል፣ አለ ተስፋዬ ካሳ እኮ ለምን ይዋሻል። እንዳንቺ በእናት ባባታ ቤት በጥሩ ሁኔታ ያለ ቅዝቃዜ አድጋ በሞቅታ የብርቱካኑ ውሃ ጠጥታ ጭማቂ ሆና ተገኝታለች የልቤ አስጨናቂ ልጅቷ አቤት ውበቷ ሰው አስደሰቷ ተብሎ አልተዘፈነልኝም እንጂ ተዘፍኖልሽ ነበርኩ። እንደው መቼም ይሄ ስደት ከርቀት ሆኖ ሲያዩት ያባባ የለ ታዲያ፣ ተብረቅርቆ ስናየው እውነት እየመሰለን ህልማችንን አበላሸብን። አይዞሽ፣ ሁሉም ነገር ይስተካከላል ብለን ነበር የምንታገለው፣ ግን መቼ መቼ? ውይ መቼ? አንተ ሰውዬ አመረርክ እንዴ አንተ ደግሞ ምኑን ነው የምትለኝ ከይርዳው ጋር ምንድን ነው ማምረር ሊያገኝ ፈልጎ ስልክም አታነሳለትማ ምን ያስፈልጋል እኔ እሱን አልመጥ ነውም አልተማርኩም ሹፌርነት ነው ስራዬ ኧረ ተው አታካብድ ተው አሸናፊ እኔ በጣም ከፍቶኛል አንተንም ጭምር ነው ማዝንብ ለምን ታዝንብኛለ አታካብድ አትበለኝ ከአንተ ጋር ለተጣላው አንተ ሄደህ ለተነጋገርከው እኮ ነው። ከዚህ ጋር ያለ እሱን አለፍ ነው። በቃ በጊዜው ብዙ ነገሮች ሊሰሙት ይችላሉ። ተባባል። አዎ ሊሰሙት ይችላሉ። ምን አጠፋውንስ? ተው በቃ። አዎ አጥፍቷል። እኛ ደግሞ ይቅር ባይ መሆን አለብን። አንተ ይቅር በለው። እንዲያውም አንተ ነህ ይቅር ማለት ያለብህ። ለምን እኔማ? ያው ቢያንስ ለሱ በቂ የሆነ ጥፋት አጥፍቻለሁ። ደግሞ ምን እንደሆነ ባላውቅም ዘላለም ለይርዳው ከጸሐፊም ያለፈች ናት። ምን ማለት ነው አላውቅም። ግን ለእኛ መናገር ባይፈልግም የሆነ ጉዳይ ያለው ይመስለኛል። ያው ፍቅር ይዞት ነዋ። አይመስለኝም። ታዲያ ምንድን ነው? አላውቅም፣ ግን እኔን ይቅርታ ሲጠይቀኝ ሁኔታው ብዙም አልተመቸኝም። የራሱ ጉዳይ አይባልም። ለወዳጅ የራሱ ጉዳይ አይባልም። አነካበትም። ይመቸው። ይገርማል በጣም። ኧረ እግዚአብሔር ገላገለ። እንደዚህ የተወሳሰበ ነገር ውስጥ ገብተህ ፖሊስም ቢጠሩብህ ችግር ነበር። እዚያ እንኳን የምንደርስ አይመስለኝም። እሷ እኮ ገገማ ብጤ ናት። አንተ ደግሞ ሰላማዊውን ትግል ወደ ትጥቅ ትግል ቀየርከው። አስፈላጊ ሆኖ ሲገኝ የትጥቅ ትግሉን ወደ ሰላማዊ ትግል እንዴት ትመልሰዋለህ? እንዴት ሆኖ፣ ደም ከተቃባችሁ በኋላ ወዳጄ? አብዛኛው ትጥቅ ትግል መጨረሻው በመጨባበጥ ነው የሚጠናቀቀው። እሱማ ትርፉ ለጥቂቶች ነው። በዘንድሮ ዲክሽነሪ ጥቂት ብዙ ብዙ ደግሞ ጥቂት ነው አንተ ከእሷ ጋር በመጨባበጥ ብትለመድመው ምን አተርፋለሁ? ቆይ የአንተ ትርፍ ምንድን ነው? አንደኛ እናንተ ስትጨባበጡ እኔ ደህና ነው ብዬ አስበው ከነበረው ጓደኛ ጋር እንደተቆራረጠን እንቀራለን። እሱ እንኳን አትቆራረጡ። ሁለተኛ የእኔ ትርፍ ዘላለም እብሪቷን ትታ የወንድ ጥላቸዋን አቁማ በሰላምና በመከባበር ስትኖር ማየት ነበር። እዛ አቋም ላይማ አሁንም ሳትደርስ ትቀራለች ብለህ ነው? አንተ ግን ከተነሳንበት ዓላማ ተገልብጠ በእሷ እየተሳብ ከመጣህ እኮ። እሱማ እውነት ነው። ብዙ የሚገርሙኝ ነገሮችን አይቼባታለሁ። ቁጣዋ ከማራቅ ይልቅ የበለጠ ነበር የሳበኝ። ጓደኞቼ እኮ ኃይለኛ ያቋም ለውጥ እያየውባችሁ። እንዴት የእርዳው ራሱ ከሶፋኒት ጋር ሽሮና በርበሬ ሲል ነበር። አንተ ስንቅና ትጥቅ አስይዘንህ በድል እንድትመለስ ወደ ጦር ሜዳ ብንልክህ የጠረጴዛ ውይይት ስትል ቆይተ ደብልቅልቁን አውጣው በለው። ዘውድ እንኳን የባሻን ምክርና ጨዋታ ሰምቼ ነው ብሎ ያችን የሰፈሬን ምስኪን ልጅ ይዞ መዞር ጀምሯል። ሰላምን ተደፍረናል፣ ጓዶች አሉ ጓድ ሊቀ መንበር! ደግ አደረግኩ። አንዳች የሚያጠቢጠብሽ ወሬኛ ጉረኛ በያውሪኝ እኮ አረብ ሀገር የመጀመሪያውን ስድስት ወር አካባቢ ፍግት ብዬ የሰራው እንደ ሰው ሳይሆን እንደ ሮቦት፣ ሀያ አራት ሰዓት ጠመዱኝ። ደነዝ እስከሆን ድረስ ደነዝ እስከሆን ሰውነቴ ጠፍቶ ጉዝ አካል እስከሆን ድረስ የጭካኔያቸው ብዛት፣ የእነሱን ቤት ሲጨርስ ለዘመዶቻቸው ወይም ለጎረቤቶቻቸው ያበድሩኛል ያበድሩኛል እንደቃ። በጣም የሚገርመኝ ግን ተበዳሪዎች የራሳቸው መልሰው ለሌሎች ሲያበድሩኝ ነበር። ወይኔ ሶፊዬ፣ ምን አደከመሽ? የመንደሩን ቤት ሁሉ ሳጸዳ ነበር የሞላው። እረፍት የለም፣ መኝታ የለም፣ በቂ ምግብ የለም፣ ስራ ብቻ። አቤት ግፍ፣ አቤት ግፍ! ከዛ ለመድኩት፣ ተስፋ ቆረጥኩ መሰለኝ። ዝም ብሎ መስራት ምንም አልመስላለኝ። ጣሪያ ላይ በወጣ የፎቅ ቤት መስኮት ላይ ብንጠለጥ ተቃውሞ ቆምኩ። ፍርሃት ከውስጥ የጠፋ፣ ወይኔ ይህቴን ይመስለኛል። በራሴ እጅ መሞትን ነው እንጂ አልፈለግኩት፣ መሞቴን አልጠላሁትም። ከመስኮት ተንሸራትቼ ብወድቅ፣ መኪና ገጭቶ ቢገለኝ ግድ አልነበረኝ። አልጠነቀቅም ነበር፣ ግን ደግሞ አልሞትኩም። አቤት ግን ስንት አይነት መከራ አለ በዚህ ዓለም የግፉ ብዛት፣ የጭካኔው አይነት እንዲ፣ አልፎ ልታወሪው የሚያልፍ አይመስልሽም። ነበር ታዲያ እንዴት ወጣሽ ከዛ ቤት? ሌላ መከራ መጥቶ ከዚህ መከራ ገላገለኝ። እንደ ቃ ከአንዱ ቤት ወደ ሌላ ቤት እየተቀባበሉ ሲጫወቱብኝ የተመለከተው የሀገሬ ልጅ አንድ ቀን ጠብቆ አዋራኝ። እሰይ፣ ቆይ ውዬ፣ ደስታ ይቆየን። እስቲ እሺ፣ ንገሪኝ ወሬኛ፣ እንኳን ብቻ ንገሪኝ። አይ ቁመና፣ አይ መልክ! እንዲሁ ከውጭ ስታየው የወንዶች ቁና ነው። እሺ። ሶስት አራት ቀን እንዲሁ መንገድ እየጠበቀ ሰላም ከተባባልን በኋላ ስንላመድ ቀስ እያልኩ ስላለሁበት አወራሁት። አይዞሽ፣ ተስፋ እንዳትቆርጪ፣ እኔ አስጠፋሻለሁ በቺ። ፓስፖርትሽን ለማግኘት ሞክሪ፣ ካልሆነልሽም በፈለግሽ ቀን መውጣት ትችላለሽ፣ ከመሞት መሰንበት ይሻልሻል ብሎ አድራሻ ነገረኝ። እሺ። እግዚአብሔር ደግ አይደለም። አንድ ቀን አሰሬ የእሷን ቤት ስጨርስ እነሱ ተሰባስበው እየተሳሳቁ እናቷ ቤት ሄጄ እንዳጸዳ ላከችኝ። ስለደነዘዝኩ ከሰውም አይቆጥሩኝም። ተነስቼ ሄድኩና እዛ ሰራ የሴትዮዋ ልጅ አጋጣሚ ጠብቆ ሊተናኮለኝ ፈለገ። በማዬ ሞት እንደምንም አምልጬ ሴትዮዋ መኝታ ክፍል ገባሁና በሩን ዘጋሁት። እሺ ምን ቢሆን ጥሩ ነው። እሱ ከውጭ ሲፎክር እኔ ሞጫ ፍለጋ ስሮጥ ኮሞዲናው ስር ፓስፖርቴን አላገኘው። ያንቺን? አዎ። አሰሪዎቻችን ከኛ ሲደብቁ እንደዚህ ሌላ ቦታ ነው የሚያስቀምጡት። ተመስገን አይ ውዬ፣ መች ነገርኩሽና ፓስፖርትሽን ካገኝሽ የሀገር ልጅ ጋር ነው የምትሄጁ ብዬ ነው። የሀገር ልጅ ሆነን እኮን የተጨካከልን ነው እሱማ። እናም የዛን ቀን ተመልሼ አሰሬ ጋር ሳልገባ እንደወጣው ወደ ዳዊት ጋር ሄድኩልሽ። አለሁ ዳዊት ነው ስሙ፣ ዳዊት ነው ስሙ። አንዱ ለሳምንት ቤቱ ደብቆ እንደ እናቱ እየተንከባከበ አስቀምጠኝ እያበሰለ መገበኝ አንዳንድ ጊዜ ሀያ አራት ሰዓት ሙሉተኛ ነበር። ምግብና የምጠጣው አጠገቢ ያስቀምጡ ይትወይ ነበር ሞተሽ ነው ክረምሹ ያለ ምንም ምረፍት ሲያሰቃዩሽ ድካሜ አልፎልኝ ስረጋጋ ስረጋጋ ተነስት ቁጭ አልኩ! ቤት ውስጥም መንቀሳቀስ አንዳንድ ስራዎች መስራት ጀመርኩ! እሺ ወንድም ዳዊት ደግሞ ቆሜ ሲያኝ አመሉ እየተቀየረ መጣልሽ። ውይ እንዴት በቃ ከድካሜ ሳገግም ሰውነቴ መለስ ሲል ባህሪው ተቀይሮ ቁጭ። ወይኔ ጉድሽ ችግሩ ደግሞ ከመጀመሪያው በዚያ መልክ ስላላሰብኩት በፍጹም ልቤ መክፈት አልቻለም። ጥሩ ወንድም፣ መከታ፣ አንችም እንዳልሹ የሀገሬ ልጅ ብዬ ስላዩት በሌላ ስሜት ሲመጣ ቋቅ ሊለኝ ደረሰ። የኔ እናት እኔ ልሰቃይልሽ ምን በወጣ ሽ! ውይ ታዲ እንዴት ሆንሽ? በቃ የነበረው እንዳልነበረ ሆነ። እሱ ሲቀርበኝ እኔ ስሸሸው፣ ሲጠጋኝ ስጸየፈው፣ ሲናደድ ሲመታኝ ጠጥቶ ሲመጣ ሲበጠብጠኝ ቆየና አንድ ቀን በግድ አሸንፎኝ አብሮኛ አደረ። ወይ ነህቲ፣ ወይ ነህቲ። ከዛ በኋላማ በራሱ ረም እየተናደደ እልህም እየያዘው እየጠጣም ሶስት ወር ሙሉ በር ዘግቶ ተጫወተብኝ። አቤት ግፍ! አቤት ግፍ! የአረቦቹ ቤት አለሜ ነበር ብዬ እስካስብ ድረስ ተዝናናብኝ። አቤት ጭካኔ! አዝናለሁ ሶፊዬ። ስንቶቻችን ይሆን አሁንም እንደዚህ ስቃይ ውስጥ ያሉት? የእናት ማህፀን ቅጠራው እንኖራለን ብለን ጨለሞ ስገባን ሶስት ወር ሙሉ ሶስት ወር ሙሉ። ይቅርበኝ፣ ይቅርበኝ። ለምን ሳላውቅ ለማናደድሽ ነገር። አንቺ እኮ ወሬኛ ነሽ። እንጃ ታናደችኝም። ደግ አደረኩ። አሁንስ ስለ ጠየቅኩሽ አይደል የነገርሽኝ? እሱማ አይዞሽ ሶፊዬ፣ አይዞሽ እሺ። አሁን አልፏል፣ አሁንም አልፏል። እምዬ አሜሪካ ማለታችን ያለ ምክንያት መሰለሽ? ድራማውን የተጫወቱላችሁ ብሌን ሳሙኤል እንደ ሶፋኒት፣ ቴድሮስ ለገሰ እንደ ክንፉ፣ ዘመናዊ ዘሪሁን እንደ ህይወት፣ ተስፋይ ሲማ እንደ አሸናፊ፣ ሐረግ ጓንቼ እንደ ሰላም፣ ዘመን ገብረ ማርያም እንደ ዘውዱ ነበሩ። እስከ ሳምንት፣ መልካም ሳምንት።